እንኳን አደረሳችሁ፣ መልካም ፋሲካ ይሁንላችሁ። እንኳን አደረሳችሁ፣ መልካም ፋሲካ ይሁንላችሁ። ቆይ አለኝ እንደ አውሮፓችሁ ምሳችን ደርሷል። ምሳ ቢበላ ነው የምትመለከት እናንተ ጋር አብሎኝ በግድ ከዛ እንግዲህ ተመልካቾች አሁን ጥሬ ስጋ ይብለው ነው ማለት ነው። ከዛ ወደዛ መለከታሉ ይሁድ ለአንድ ቀን ሆድ እንደዚህ ልፋት አስቧችሁታል። ብራችሁ የተወደዳችሁ የቻነል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። አደረሰ እንኳን ጾመ ልጓ ጾም ልጓም ፈታላችሁ። ተመልካቾች ደህና ናችሁ ወይ? እንግዲህ ዛሬ ፋሲካ ነው በእኛ በኢትዮጵያ ማለት ነው። ስለዚህ መጀመሪያ ላይ ስትነሱ ቤታችንን ቄጠማ ማለት ነው ፋሲካ እናንተ ነው። ደስ በሚል ሁኔታ እንግዲህ በዓል በመጣ ቁጥር የሴት መፈተሻ ቀን ነው። እኔም እንግዲህ ያው ተፍ ተፍ እያልኩ ነው። በነገራችን ላይ ትናንትና በለቀኩላችሁ ቪዲዮ እንግዲህ ተመልካች ደሳስ የሚል ኮመንት ሰጥታችሁኛል፣ አመሰግናለሁ። ከዚህ በኋላ ያችን እንትን ጥላታለሁ ጥላታለሁ። ያው አብዛኞቻችሁ የታያችሁ ያ ነው። ምክንያቱም ስለጠቆርባችሁ ሊሆን ይችላል። ያው ኩሽና ኩሽና ስለምጠቀምበት ነው። እንግዲህ የገጠር ሰው ስትሆኑ ያው እንደገጠር ነው የሚኖር እንጂ እንደከተማ ሊሆን ብትሉ አትሆኑ አትሆኑ። በቃ እንዴት አጣችሁ ትሆናላችሁ። ስለዚህ እኔ ደግሞ የገጠርን ነው ማስተዋወቅ። ታውቃላችሁ፣ አብዛኛው ጊዜ በራሴም ቢሆን በሌላ ሰው የገጠር ልጅ ስለሆንኩ ድረስ የከተማውን ወይም ደግሞ የአዲስ አበባውን ሆነ አይደለም፣ እንደምላችሁ ስለ ገጠር ስለ ገጠር ነው እና እንዲላችሁ ግን እንኳን አደረሳችሁ፣ መልካም በዓል እንድላችሁ

በቃ ይቆራረጥ ነበራ ጀምሯል። እንጂ ሌላችሁ ይሄ ማዳበሪያ ምንድን ነው ይሄ ልትሉኝ ትችላላችሁ። አሁንም የገበሬ ልጅ ስትሆኑ መሬት ካላችሁ ግዴታ ማዳበሪያ ያስፈልጋችኋል። ይሄ ስንትና ስንት ብር መሰላችሁ የሚገዛው? በዛ ላይ በስንት መከራ ነው የሚገኘው። እና ያ አዘጋጅቻለሁ ለማት ነው ለቀለበኝ መዝጋ እችንም ኮመንት እንዳታደርጉ ውሃም እንደነገርኳችሁ በጀሪካን ስለሆነ ያው ወደ ሰባት ጀሪካን ነው ያለኝ። አንዴ ነው የማስቀደው፣ ሰባት ጀሪካን ማለት ነው። ለዛ ነው ማለት ስለ ጠነቃቄ ያክል

በመጀመሪያ ጠላችን እንሞላለን። በነገራችን ላይ ሪካርድ ማድረግላችሁ አሁን በቤት እንግዶች ስላሉ ፈራኋቸውና ማውራት ከእነሱ ጋር ተነጥዬ ለብቼ ቀርጬ ያለው ማለት ነው። ካሜራው ደግሞ ብታየ በቃ ልዘጋጃለች ማለት አሁን እንግዳ መቶ እናንተ ስታወሩ ይከብዳል እና በቃ ለብቼ ብሄርጉኝ ና ቁጭ አልኩ ማለት ነው እና ስልኬ ሁሉ አልስተካከላ ላይ ማለት እንደፈልገኝ እንዳልንቀሳቀስ ያው ሰው እያለመችም እቺ ልጅ ድናት ምናምን እንዳይ ብዬ በቃ ምንም አልመጣ ብሎኝ፣ በግድ ከዛ እንግዲህ ተመልካቾች አሁን ጥሬ ስጋ ይብለው ነው ማለት ነው። ከዛ ወደዛ መለከታሉ። አይ ሆድ ለአንድ ቀን ሆድ እንደዚህ ልፋት አስቧችሁታል። አሁን እኮ ነገ ይሄ ሆድ አይጠቀም

ጠላ ግን ፊልተር የሚባለው ጠላ ነበረ ለሞክረ ውይ ማለት ነው እና የሶስት ቀን ስለሆነ አሪፍ ነው። በነገራችን ላይ አይብና ዶሮ ወጥ ገዛ ደግሞ ጥብስን ያደረግ ነው። አምስት ሰዓት አካባቢ ላይ ነው ለምዶ ታውቃላችሁ። ምክንያቱም ሌሊት ላይ ዘጠኝ ሰዓት ብለን እኛ ስንት ሰዓት ብንነሳ ጥሩ ይመስላችኋል? አስርሳከብናም ማታ ምሽትንም ስለነበረ አስር ሰዓት ከምናምን ከዛ በዛው ነቃብን። በዛውም ደግሞ ቁርስ ምናምን ስለበላ ነው ነው ነው ነው። ስለዚህ ከነሱ ጋር እያወራው ነው። በነገራችን ዝንቧ ደግሞ ውይ ካሜራ ፊት የምትመጣብኝስ ነገር እና በቃ እነሱ ራሱ አሳቅቄ እኛ እኔም ተሳቅቄ አበረል እንዳላወራችሁ ፈራውን ለመናገር ፈልቼ እኮ ነው። ዝም ብዬ ካሜራውን ስታርት አደረኩትና ከዛ ዝም ብዬ እበላለሁ ማለት ሳላስወክል። ምክንያቱም አንዳንድ ጊዜ ካሜራ የማይወድ ሰው አለ ታውቃላችሁ። ገና በመጣ ቁጥር ካሜራ የምደቅምባቸው ከሆነ እሷ ቤት እኮ ማንኛውም ነገር ወደ ስርግ ነው ካሜራ ነው ገብዬ ስሜ እንዲጠራብኛ አልፈልግም። በእንግድነት መተው ማለት ነው እና ዝም ብዬ ሳላስ ፎክር እየተቀረጽኩ ነው አሉ ራሴን በራሴ ከሰው ጨርሻለሁ።